የጨዋታ ማሟሻ። ማሟሻ ከወዲህም ከወዲያ፣ ለመንገርም ለመዘከርም ማሟሻ። ዘውድ የጫነው ንጉሥ በሕይወት እያለ አልጋ ወራሽ ንጉሥ ተብሎ ዘውድ ሲጭን ታይቶ አይታወቅም። የዘውዲቱ ምኒልክ ንግሥትነትና የተፈሪ መኮንን ባለሙሉ ሥልጣን አልጋ ወራሽነት ከተመሠረተበት ጊዜ ጀምሮ በሁለቱ መካከል ያለው ግንኙነት አንድ ጊዜ በፍቅር ሲሰምር፣ ሌላ ጊዜ ባለመግባባት ሲሻክር ተለዋዋጭ የሆነ ለብዙ ዓመታት የኖረ ነው ይላሉ አምባሳደር ዘውዴ ረታ። ተፈሪ መኮንን ረጅሙ የሥልጣን ጉዞ በተባለ መጽሐፋቸው የራስ ተፈሪ ታማኞችና የቅርብ ረዳቶች የሆኑት ውስጥ ንግሥቲቱ በአንዳንድ ታላላቅ ጉዳዮች ላይ የእኔ ሐሳብ መደመጥ አለበት በማለት የሚያስቸግሩ ከሆነ ኢትዮጵያ በአጭር ጊዜ ውስጥ ወደ ሥልጣኔ ለመራመድ የገባችውን ቃል ኪዳን ለመፈጸም አትችልም የሚል ብርቱ ስጋት አደረባቸው። ገና ከጠዋቱ ከኢያሱ ሽረት በኋላ ዘውዲቱ ምኒልክ በግዞት ከሚኖሩበት ከፋሌ ርስታቸው ተጠርተው የአባታቸውን ዘውድ እንዲጭኑ የተደረገው የአገሩን ክብርና የአገሩን ወግ በጨዋነት እንዲጠብቁ ነው እንጂ በማያውቁት በአስተዳደር ጉዳይ ውስጥ እንዲገቡ አልነበረም። አልጋወራሹም ባለሙሉ ሥልጣን እንደ ራሴ የተባለ ስም የተሰጣቸው የመንግሥቱን ሥራ በሙሉ ሥልጣን እንዲያካሂዱ ነው እንጂ በንግሥቲቱ ጫና እንዲቸገሩ አይደለም። ይህ ጉዳይ በሰፊ ትግስት ለ12 ዓመታት የኖረ ስለሆነ ዛሬ ጉዱ ተገልጦ አንድ ዘላቂ መፍትሔ መገኘት አለበት በማለት የአልጋ ወራሽ ወገኖች ተሰባስበው ሲያጠኑ ያለው አማራጭ ሁለት መንገድ ብቻ ሆኖ አገኙት። አንደኛው መንገድ ለኢትዮጵያ ሥልጣኔና ዕድገት ለኢትዮጵያ ነፃነትና ደህንነት ሲባል ኩዴታ ተደርጎ ራስ ተፈሪ ንጉሠ ነገሥት መሆናቸው እንዲታወጅና የቀድሜቱ ንግሥት ዘውዲቱ እንደ እናት ተከብረው በአባታቸው በአጼ ሚኒሊክ እልፍኝ ምንም ሳይጎልባቸው እስከ ሕይወታቸው ፍጻሜ ድረስ እንዲኖሩ ማድረግ ነው። ሁለተኛው አማራጭ መንገድ ዘውዲቱ ሚኒሊክ በንግሥትነት መንበራቸው ላይ እንዳሉ ሆነው ራስ ተፈሪ ንጉሥ እንዲባሉና አልጋ ወራሽነታቸውን እንደያዙ የመንግሥቱን አስተዳደር በሙሉ ሥልጣን እንዲመሩ ማድረግ ይሻላል የሚል ነው። ኩዴታ የማድረጉን ጉዳይ ራስ ተፈሪ በብርቱ ተቃውመዋል። የሚኒሊክና የመኮንን ልጆች በስልጣን ተጣልተው አልጋ ወራሹ የንግሥቲቱን ዘውድ ቀምቶ ነገሰበት መባልን አልፈልግም አሉ። ስለዚህ ሁለተኛው ሐሳብ የተሻለው ነው። ግን በኢትዮጵያም ሆነ በሌላው ዓለም ሲሰራበት የቆየው ልማድ የአልጋ ወራሹ ዋና ተግባር ንጉሠ ነገሥቱ ሞቶ ቦታውን እስኪወርስ ድረስ በጨዋነት መጠበቅ ነው እንጂ ዘውዱን ተካፍሎ እንዲነግስበት አይፈቀድም። ይህን ሐሳብ አጥንተ ያቀረቡ ሰዎች አንደኛ በኢትዮጵያ ውስጥ የንጉሠ ነገሥትና የንጉሥ መኖር አዲስ ነገር ነው ማለት ስለማይቻል፣ ሁለተኛ ለራስ ተፈሪ የንጉሥነት ማድረግ የሚያስፈልጋቸው የመንግሥቱን መሪነት ብቻቸውን በሙሉ ሥልጣን ለማካሄድ እንዲችሉ ነው እንጂ ለአልጋ ወራሽነታቸው ክብር መጨመሪያ አለመሆኑ መታወቅ አለበት ሲሉ አቋማቸውን ተናገሩ። እንግዲህ ንግሥቲቱ ከመንግሥቱ አስተዳደር ውስጥ እየገቡ ማስቸገራቸውን እንዲያቆሙ ያለው አማራጭ ራስ ተፈሪን ንጉሥ ማድረግ ብቻ ከሆነ ዘውዲቱ ምኒልክ ሐሳቡን ተቀብለው እንዲያጸድቁት ምን ማድረግ ይሻላል? ለሚለው ጥያቄ መልሱ ቀላል አልነበረም። ስለዚህ ጉዳዩ በአስቸኳይ ተፈጽሞ የአስተዳደሩ ችግር እንዲወገድ ለማድረግ ከዚህ ቀደም በአንዳንድ ታላላቅ የፖለቲካ ጉዳይ እየገባ የማስወሰን ችሎታውን ያሳየው የመሃል ሰፋሪ ሠራዊት እጅግ አስፈላጊ ሆኖ ተገኘ። መሃል ሰፋሪ የሚያደርገው እንቅስቃሴ ወይም አድማ ራስ ተፈሪን ንጉሥ ለማሰኘት ብቻ ሳይሆን ሌሎችንም ሕዝብ የተቸባቸውን አንዳንድ ጉዳዮች አጣምሮ እንዲያቀርብ አደራውን በምስጢር ተቀብሎ ዝግጅቱን ጀመረ። ከብዙ ውጣውረድና ውርክብ በኋላ እሁድ መስከረም 27 ቀን 1921 ዓ ም የንጉሥ ተፈሪ የንግሥ በዓል ከታሰበው የበለጠ እጅግ በደመቀ ሥነ ሥራ ተከበረ። ንግሥተ ነገሥታት ዘውዲቱ ለንጉሥ ተፈሪ ዘውዱን ሲጭኑላቸው ባደረጉት ንግግር ልጄ ሆይ እግዚአብሔር እኔን መርጦ በአባቴ አልጋ ላይ ለመንገሥ ሲያበቃኝ አንተ ደግሞ ለነረዳት እንድትሆን አምላክ መርጦአልና እንሆ ለክብርህ ዘውድ ሰጠውህ። ወደፊትም ለንጉሠ ነገሥቱ ዘውድ ወራሽ ለመሆን ያብቃ ብለው መረቋቸው። መስከረም 27 ቀን እሑድ ንጉሥ ተፈሪ ንጉሥ መሆናቸው ከታወጀ በኋላ ከንግሥቲቱ ጋር በአንድነት ሆነው ለቅዳሴ ወደ ቤተ ክርስቲያን አልሄዱ። ንግሥት ለብቻቸው ወደ ኪዳነ ምሕረት ቤተ ክርስቲያን ስዕል ቤት ሲያመሩ፣ ንጉሥ ተፈሪ ደግሞ ዘውዳቸውን እንደ ጫኑ በሰረገላ ሆነው እጅግ በደመቀ አጀብ ወደ ቅዱስ ሥላሴ ቤተ ክርስቲያን ሄደው አስቀደሱ። ደጃዝማች ከበደ በማስታወሻቸው ላይ እንደገለጹት አልጋ ወራሹ ዘውድ ከጫኑ በኋላ የንግሥቲቱና የንጉሡ ግንኙነት ከአንገት በላይ ሆነ። የንግሥናቸው በዓል ከተፈጸመ በኋላ ንጉሥ አልጋ ወራሽ ተፈሪ ማንም የማይጋራቸው ሙሉ ሥልጣን ጨብጠው የሚያስቡትና የሚመኙትን ሁሉ በሥራ ለመግለጽ ፕሮግራማቸውን ዘረጉ። በያለበት እያፈነገጡ ተንኰል ሲጠነሱና ቅፋት ሲሆኑ የኖሩት መሳፍንትና መኳንንት ከእንግዲህ ወዲያ የንጉሥ አልጋ ወራሽን መምሪያ አሜን ብለው ከመቀበል በስተቀር ሌላ ምርጫ አይኖራቸውም የሚል እምነት ተፈጠረ። ፈጣሪና ንጉሡ ባለስልጣናቱ በነገር ካልተሸነቆጡ ማን ሊሸነቆጥ ኖሯል። በንጉሰ ነገስቱ ዘመን የነበሩ አንዳንድ አንድ ጸሐፍትና ሐያስያን እንደ ብርሃንና ሰላም ባሉ ጋዜጦች ላይ የንጉሱን ቤተሰቦች መኳንንቱንና መሳፍንቱን ሸንቆጥ የሚያደርጉ ጽሑፎችን መጻፍ ጀምረው ነበር አሉ። ድሃ ተበድሎ ፍርድ ተጓሎ ባለበት፣ እናንተ ግን በወርቅን ክብል በሸማ ጥቅል እየተኩነሰነሳችሁ እየተቀማጠላችሁ፣ በአሽከር በደንገጡር ተከባችሁ የድሃ ሮሮ፣ የሕዝቡ ብሶት አይሰማችሁም የሚሉ ስሜቶችን ያዘሉ ጽሑፎች በየጋዜጣው ላይ መነበብ ተጀመረ። ይህ ያላማራቸው ንጉሳውያን ቤተሰቦች መሳፍንቱና መኳንንቱ እቺ ሽምብራ ያደረች እንደሆን አትቈረጠምም፣ ሳይቃጠል በቅጠል የሚባሉት ሀገርኛ ብሂሎችን መሠረት አድርገው ከአሁን በኋላ በንጉሣውያን ቤተሰቦች በመሳፍንቱና በመኳንንቱ ላይ የማይገባ ጽሑፍ፣ ሐሜት፣ ስላቅ የሚጽሑፉ ሰዎች አርባ ጅራፍ እንዲቀጡም ይደነግግ የዘውዱ ፓርላማ ጥብቅ ሕግ እንዲያወጣ አቤቱታቸውን አሰሙ። ይህ የጅራፍ ሕግ ጉዳይ በፓርላማ ውስጥ ብዙ ክርክርና ውዝግብ አስነሳ። በመጨረሻ ላይ በጊዜው የጎጃም ጠቅላይ ግዛት ተብሎ ከሚታወቀው ተወክሎ የመጡ አለቃ ዓይነ ሁሉ መርሻ የሚባሉ ሊቅና የፓርላማ አባል ተቋሟቸውን እንዲህ ሲሉ አሰሙ። ጃንሆይ፣ የተከበራቸው የፓርላማ አባላት፣ ለመሆኑ ፈጣሪና ንጉሥ ካልታሙ በነገር ካልተሸነቆጡ ማን ሊሸነቆጥ ኖሯል? የበላይ የለባቸው ታዲያ። ፈጣሪና ባለሥልጣናቱ መኳንንቱ ካልታሙ በፈሊጥና በምሳሌ ካልሸነቆጥ ናቸው እንዴት ይሆናል? እንዴ ተዉ እንጂ የአገሬ ሰዎች፣ ድሃም እኮ ድህነቱን ለመርሳት ጠጁን ጠጥቶ ሞቅ ያለው እንደሆነ ፈጣሪውን ማማቱ ንጉሡም ማማረሩ የት ይቀራል? ስለዚህ ጃንሆይ በእርስዎም ሆነ በልዑላውያን ቤተሰቦችና ባለሥልጣናት ላይ ክብራችንን የሚያዋርድ ነገር ሆነብን ሐሜታ ደረሰብን በሚል የአርባ ጅራፍ ሕግ ሊወሰን አይገባም በማለት ተቃወሙ። ይህ ያለቃ ዐይነ ሁሉ መርሻ ሐሳብ ዘጠና አራት በመቶ የፓርላማውን ድጋፍ ድምፅ በማግኘቱ የአርባ ጅራፍ ሕግ ቅጣት እንዳይወሰን መደረጉን የድሮ የፓርላማ አባል የቀድሞ ፕሬዚዳንት ግርማ ወልደ ጊዮርጊስ ነገሩኝ ብለው ዲያቆን ተረፈ ወርቁ በሪፖርተር ጋዜጣ ላይ አስነብበውን ነበር። እኔ የዓለም ሻምፒዮን ነኝ እንጂ ከኢትዮጵያ አንደኛ አይደለሁም። በአምሳ ሁለት ዓመተ ምሕረት የጦር ኃይሎች ተወዳደረ። በዛው የእሱ እኔ አንደኛ ሲሆን እሱ ሁለተኛ ሆነ። አበባ ለኦሎምፒክ ተመረጠ። በዛ ዓመተ ምሕረት ወደዛ ወደ ኦሎምፒክ ወደ ሮም ተመርጤን ደብረ ዘይት። ገባ ደብረዘይት ስንገባ እዛ ልምምዱ ስናደርግ ስናደርግ እሱ አንደኛ ሆነ፣ እኔ ሁለተኛ። ከኦሎምፒክ ሁን እንዲመረጥ ተደረገ። ተደረጋ እኔ መስሪያ ቤት ባየ ወንድሙ ሻምበል ባየ ወንድሙ የሚባለው ስፖርት ጠላፊ ወሰደን፣ አንደኛ ብርጌድ አንደኛ ፖሊስ ጣቢያ አጠገብ ነው ቢሮ። ከገባ በኋላ አንተ ያለ አቤት ድንጋይ ራስ የማትረባ ብሎ ሰደበኝ። ምን ነው ሴን እንዴት አሳለፍክ? እኮ ደከመኝ። ትንሽ ደክሞኝ። ምን ደከምክ? እያአየን አደለም? አንተ የራሴን እድል የማትረባ ሰው ብሎ ምሉጭ አድርጎ ሰደበኝ። ተመልሴን እኛ ወደ ደብረ ዘይት ሄደን፣ አሁን የመጨረሻ ምርጫ ቀን ወደዛ ወደ ኦሎምፒክ ስድስት ቀስቀር ውድድር ቅዳሜ ሲሆን፣ አርብ ወደ ቅዳሜ እዋት አስራ ዘጠኝ ቦታ በጉንጂ ወጣኝ። እኔ ሳልወዳደር ቀራ። የእሱ ተወዳደረው አንደኛ ሆናው እና አባባዋ ጊራም ሁለተኛ ሆና በዛ ምክንያትን እድሉ ከሸፋ አበባም ሄዳው ጥሩ ውጤት ላይ ወደቀው። አበባ እንዲ ያሸነፈው ስንት መት ነው ሻምፒዮና እያስክ ተብሎ ጋዜጠኞቹ ሲጠይቁት ሻምፒዮና ታሞ ነው ቀራው እኔ ለሱ አልደስም ብሎ መግለጫ ሰጠው። ኢትዮጵያ አንደኛ ደብቀው ሁለተኛ አላካች የሚባለው የባህር መዝገብ ላይ ሰፈሩት። ጀግናው ዋሚቢራቱ አበበ ከዚህ ዓለም በሞት የተለየው በ966 ዓ ም ነው በቀብሩም ስነ ሥርዓት ላይ ወደ 65 ሺህ የሚገመት ህዝብ ተገኝቶ ሸኝቶታል። አበበ ቢቂላ ሮም ላይ ለጋዜጠኞች ሲናገር እኔ የዓለም ሻምፒዮን ነኝ እንጂ ከኢትዮጵያ አንደኛ አይደለሁም፣ ለዚሁም ማስረጃ ከእኔ የበለጠ ይሮጥ የነበረው በህመም ምክንያት ሮም ሳይሄድ የቀረው ጓደኛ ያለ ብሎ ነበር ዋሚ ቢራቱም ያስታወሰው። የጨዋታ ማሟሻ ማሟሻ፣ ከወዲህም ከወዲያም፣ ለመንገርም ለመዘከርም ማሟሻ